ጸባሄ፣ በበረካቱ ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? ሀባይቤ፣ እኔ ደህናነኝ ነኝ አልሐምዱሊላ። ከስንት ቀን በኋላ ዛሬ ተመልሻለሁኝ። እንደተለመደው እንግዲህ ለቤት አዲስ የሆናችሁ ላይክ ሼር፣ ሳብስክራይብ በማድረግ ቤተሰብ የሆኑ ማለት ነው እና ውድ ፋሚሊ ቤተሰቦች በጣም ተናፍቃችኋል። እውነት ነው። ድምጽሽ ምን ሆነሽ ነው ፋሚሊ? የጠፍተሻል፣ ጠፍተሻል ምናምን ልትሉ ትችላላችሁ። እርግጥ ነው ጠፍቻለሁ። እናንተ እንኳን እየዘየራችሁ ነው። ያው የጠፋሁበትን ምክንያት ብዙዎቻችሁም ትረዱኛላችሁ ብዬ አስባለሁኝ። አሁንም ዱዓችሁን እፈልጋለሁ ማለት ነው። እና አንዳንድ ጊዜ ድምፅ ይቅርታ፣ ወደ ድምፅ ሲሄድ ደግሞ ምን ሆነ ነው ድምፅሽ ምናምን ተቀያይሯል ልትሉ ትችላላችሁ። አዎ፣ ሁላችንም ኦክሲጅን ስለተቀያየረ የሆነ እንደዚህ ነው። እኔ ድምጼ ይቀየራል። ሁለተኛ ደግሞ ልክ እንደ ጉፋ ምናምን ያደርገኛል ማለት ነው። እና ለዛ ነው እንጂ አልሐምዱሊላህ ሁሉ ነገር ደህና ነኝ፣ እላችኋለሁ ይሄን የምርጦቼ ዋ ማለት ነው። እና ዛሬ ደግሞ ይዤላችሁ የቀረብኩት ምንድን ነው፣ አንዳንድ ጊዜ በጣም ደስ የሚል ነገር ይዤላችሁ ሳይ ስመለከት ለምንድን እኔስ ለውድ ቤተሰቦቼ አላስደስታችሁም፣ ለምንድን ለነሱም ቢሆን አላካፈላችሁም በሚል ይዤላችሁ ብቅ ብያለሁ። ወደ ቪዲዮ ስንሸጋገር ዛሬ ይዤላችሁ የቀረብ በሶሻል ሚዲያ ሁላችሁም እንግዲህ ትንሽ ትንሹ ልትመለከቱ ትችላላችሁ። እንደዚሁም ደግሞ ያላያቸው እህቶቼ ለእናንተ ለምን ፋሚሊ እያለኝ በዚህ ይዤላችሁ ጡቃልን ብዬ ይዤላችሁ ቀርቤያለሁ። እና ምንድን ነው አንድ የመዳም ቅመም የዚህ ሀገር ዜጋን ልታገባብ መሆኑን ሁላችንም ተመልክተናል አሁን ላይ ያው እንግዲህ ቀለበት እንዳደረገላት ነው የኔ ምርቶች ማለት ነው። እና ይቅርታ ለድምፅ ማለት ነው ድምፅ ይኖራል እና ለድምፁ ይቅርታ። እና ምንድነው የምላችሁ እኛ ኮ በቃ በስራም ብትሉ በሁሉ ነገር በቃ እንደኛ እንደኛ እንደ ኢትዮጵያዊ እውነት ሁላችንም እንደኛ አይነት እንቁ ወይም ደግሞ ተፈላጊ ሴቶች አሉ ብዬ እውነት አላስበውም ማለት ነው። ስለዚህ ምንድነው አንድ በቃ የሆነ የዚህ ሀገር ዜጋን መዘዋለ ማለት ይቻላል። እና ታዲያ ፋሚሊዬ፣ እኛስ ወደዛ የገፋፋሽ ልትሉ ትችላላቸው። እዚህ ጋር ማረጋጋት ያስፈልጋል። ቢሆን እንግዲህ ትዳር ወይም ዘዋጅ ከአላህ ስብሓኑ ተዓላ አላህ እንግዲህ የሌላችሁ የአላህ መልካም ትዳር ያላችሁ ትዳራችሁን የአመረ የሰመረ ያደርግላችሁ። በማለት በዚች ልጅቱ ንጀላቸው ቀርብ ያለው ተመልከቱ ምትመስለው ቆንጅዬ ነች እና ዋው ማሻአላህ ብያለሁም። አዳምጣት እስኪ። ያው ቋንቋን ብዙዎቻችንም ሰላም እኔ አልችለው እናንተም ያው ስለማትረዱት ብዬ ያው ድምጿን አላወጣኋትም እና ግን ይስ የትኛው ነው የምትሉ ያው ይዤላችሁ ቀርብ ያለሁ ማለት ነው። ረ እዚህ ጋ የሆነ ዘፈን የመሰለኝ የዘፈነችው፣ እንደዛ ይመስለኛል። ለመጠበቅ ያረጋችሁ እና ውድ የፋሚሊ ቤተሰቦች ልጅቱ ይጅ ትመስላለች። እና እናንተም አግቡ፣ መልካም ትዳራ ላይ ይወፍቀን ይወፍቃችሁላለሁን ውድ ፋሚሊ ቤተሰቦች ልጅቱን እንደምትመለከተዋት በጣም ቆንጅ የሆነ ለመናገር በቃ እናንተ ማየት ያለባችሁ። አንደኛ የውጭ የዚህ ሀገርን ዜጋ አገባይ ማለቱን ብችል ሳይሆን በቃኛ ምን ያህል ብርቱና በመልክ ብትሉ ወይንም ደግሞ በሙያ ብትሉ፣ በሁሉ ነገር በቃኛ በየህርንበት ስርፋ በጣም በቃ እውነቴን ነው። እንደኛ የሚሞገስም ሆነ እንደኛ እንቁ ሴት አለ ብዬ አላስብም። እና ሁላችንም እንግዲህ መልካም ትዳር ወፍቃችሁ ሁላለሁኝ። ሁላችሁም እንደምትከታተሉ ተስፋ ይኖረኛል። እውነት በጣም ደስ ነው ያለኝ ማለት ነው። አሁን ላይ ቀለበት ነው ያደረገ።